እንዴት ናችሁ ቅዱሳን፣ የመጽሐፍ ቅዱስ ንባብ ጉዟችን መስከረም አንድ ዘፍጥረት አንድ ጳጉሜ አምስት ራዕይ 22 ብለን የጀመርነው ዛሬ በጌታ ጸጋ 21ኛ ቀናችን ላይ ደርሰናል። በ21ኛ ቀናችን ከዘፀአት ምዕራፍ 16 እስከ 18 ድረስ ነው የምናነበው። ዛሬ አብረን እናንብብ። ዘፀአት ምዕራፍ 16 በጌታ በኢየሱስ ስም አነባለሁ። ከኤሊምም ተጓዙ። የእስራኤልም ልጆች ማህበር ሁሉ ከግብፅ አገር ከወጡ በኋላ በሁለተኛው ወር ከወሩም በአስራ አምስተኛው ቀን በኤሊምና በሲና መካከል ወዳለችው ወደ ሲን ምድረ በዳ መጡ። የእስራኤልም ልጆች ማህበር ሁሉ በምድረ በዳ በሙሴና በአሮን ላይ አንጎራጎሩ። የእስራኤልም ልጆች ይህን ጉባኤ ሁሉ በረሃብ ልትገድሉ እኛንም ወደዚች ምድረ በዳ አውጥታችኋል። በስጋው ምንቸት አጠገብ ተቀምጠን እንጀራ ስንበላ ስንጠግብ ሳለን በግብጽ ምድር በእግዚአብሔር እጅ ምናዋ በሞትን አሏቸው። እግዚአብሔር ሙሴን በሕጌ ይሄዱ ወይንም አይሄዱ እንደሆነ እኔ እንደፈትናቸው፣ እነሆ ከሰማይ እንጀራን አዘንብላችኋለሁ። ህዝቡ ወጥተው ለዕለት ለዕለት የሚበቃቸውን ይልቀሙ። እንዲህም ይሆናል፣ በስድስተኛው ቀን ያመጡትን ያዘጋጁ፣ እለት ዕለትም ከሚለቅሙት ይልቅ ሁለት እጥፍ ይሁን አለው። ሙሴና አሮንም ለእስራኤል ልጆች ሁሉ እግዚአብሔር ከግብፅ ምድር እንዳወጣችሁ ማታ ታውቃላችሁ፣ የእግዚአብሔርንም ክብር ጠዋት ታያላችሁ። በእግዚአብሔር ላይ ያንጎራጎራችሁትን ሰምቷልና በእኛም ላይ የምታንጎራጉሩ እኛ ምንድንን አሉ። ሙሴም እግዚአብሔር ያንጎራጎራችሁትን ማንጎራጎራችሁን ሰምቷልና በመሸ ጊዜ ትበሉ ዘንድ ስጋን ማልዶም ትጠግቡ ዘንድ እንጀራን እግዚአብሔር ይሰጣችኋል። እኛ ምንድንን ማንጎራጎራችሁ በእግዚአብሔር ላይ ነው እንጂ በእኛ አይደለም አለ። ሙሴም አሮንን ለእስራኤል ልጆች ማህበር ሁሉ ማንጎራጎራችሁን ሰምቷልና ወደ እግዚአብሔር ፊት ቅረቡ በል አለው። እንዲህም ሆነ አሮን ለእስራኤል ልጆች ማህበር ሁሉ በተናገረ ጊዜ ወደ ምድረ በዳ ፊታቸውን አቀኑ፣ እነሆም የእግዚአብሔር ክብር በደመናው ታየ። እግዚአብሔር ሙሴን አለው፣ የእስራኤልን ልጆች ማንጎራጎር ሰማው ወደ ማታ ስጋን ትበላላችሁ፣ ማለዳም እንጀራን ትጠግባላችሁ፣ እኔም እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ በላቸው። እንዲህም ሆነ በመሸ ጊዜ ድርጭቶች መጡ፣ ሰፈሩንም ከደኑት። ማለዳም በሰፈሩ ዙሪያ ጠል ወድቆ ነበረ። የወደቀውንም ጠል ባለፈ ጊዜ እነሆ በመሬት ላይ እንደ ደቃቅ ውርጭ ሆኖ ቅርፊት የሚመስል ደቃቅ ነገር በምድረ በዳ ታየ። የእስራኤል ልጆች ባዩት ጊዜ ያ ምን እንደሆነ አላወቁምና እርስ በርሳቸው ይህ ምንድን ነው ተባባሉ። ሙሴም ትበሉት ዘንድ እግዚአብሔር የሰጣቸው እንጀራ ይህ ነው። እግዚአብሔር ያዘዘው ነገር ይህ ነው። እያንዳንዱ የሚበላውን ያህል ይልቀም፣ በድንኳኑ ባሉት ነፍሶች ቁጥር ለአንድ ሰው አንድ ጎሞር ውሰዱ። የእስራኤልም ልጆች እንዲህ አደረጉ። አንዱ አብዝቶ፣ አንዱም አሳንሶ ለቀመ በጎሞር በሰፈሩት ጊዜ እጅግ ለለቀመ አልተረፈውም፣ ጥቂትም ለለቀመ አልጎደለበትም። ሁሉ እያንዳንዱ የሚበላውን ያህል ለቀመ። ሙሴም ማንም ከእርሱ አንዳች ነገር እንዳያስቀራ አላቸው። ነገር ግን ሙሴን አልሰሙትም፣ አንዳንድ ሰዎች ከእርሱ ለነገ አስቀሩ። እርሱም ተላ፣ ሸተተም። ሙሴም ተቆጣቸው። ሰውም ሁሉ ዕለት ዕለት የሚበላውን ያህል በጠዋት ለቀመ፣ ፀሐይም በተኮሰ ጊዜ ቀለጠ። እንዲህም ሆነ በስድስተኛው ቀን ሁለት እጥፍ አድርገው እያንዳንዳቸው ሁለት ጎሞር እንጀራ ለቀሙ። የማህበሩም አለቆች ሁሉ መጥተው ለሙሴ ነገሩት። እርሱም እግዚአብሔር የተናገረው ይህ ነው፣ ነገ እረፍት ለእግዚአብሔር የተቀደሰ ሰንበት ነው። የምትጋግሩትን ጋግሩ፣ የምትቀቅሉትንም ቀቅሉ። የተረፈውን ሁሉ ለነገ እንዲጠበቅ አኑሩት አላቸው። ሙሴም እንዳዘዘ ለነገ አኖሩት። አልሸተተም ትልም አልሆነበትም። ሙሴም የእግዚአብሔር ሰንበት ዛሬ ነውና ብሉት፣ ዛሬ በሜዳ አታገኙትም። ስድስት ቀን ልቀሙት፣ በሰባተኛ ቀን ግን ሰንበት ነው፣ በእርሱ አይገኝም። በሰባተኛውም ቀን እንዲሆነ ከሕዝቡ አንዳንድ ሰዎች ሊለቅሙ ወጡ፣ ምንም ምን አላገኙም። እግዚአብሔርም ሙሴን ትእዛዞቼና ሕጎቼን ለመጠበቅ እስከ መቼ ቢ ትላላችሁ እግዚአብሔር ሰንበትን እንደሰጣችሁ እዩ። ስለዚህ በስድስተኛው ቀን የሁለት ቀን እንጀራ ሰጣችሁ። ሰው ሁሉ በስፍራው ይቀመጥ፣ በሰባተኛው ቀን ማንም ከስፍራው አይሄድ አለው። ህዝቡም በሰባተኛው ቀን አረፈ። የእስራኤልም ወገን ስሙን መና ብለው ጠሩት። እርሱም እንደ ድንብላል ዘር ነጭ ነው፣ ጣዕሙም እንደ ማርቂጣ ነው። ሙሴም እግዚአብሔር ያዘዘው ነገር ይህ ነው፣ ከግብፅ ምድር ባወጣኋችሁ ጊዜ በምድረ በዳ ያበላኋችሁን እንጀራ ያዩ ዘንድ ከእርሱ አንድ ጎሞር ሙሉ ለልጅ ልጆቻችሁ ይጠበቅ አለ። ሙሴም አሮንን፣ አንድ ማድጋ ወስደ ጎሞር ሙሉ መና አግባበት፣ ለልጅ ልጃችሁም ይጠበቅ አለ፣ በእግዚአብሔርም ፊት አኑረው አለው። እግዚአብሔርም ሙሴን እንዳዘዘው እንዲሁ ይጠበቅ ዘንድ አሮን በምስክሩ ፊት አኖረው። የእስራኤልም ልጆች ወደሚኖሩባት ምድር እስኪመጡ ድረስ አርባ ዓመት መና በሉ፤ ወደ ከነአን ምድር ድንበር እስኪመጡ ድረስ መና በሉ። ጎሞርም የኢፍ መስፈሪያ አስረኛ ክፍል ነው። ምዕራፍ 17 የእስራኤል ልጆች ማህበር ሁሉ እግዚአብሔር እንዳዘዘ ከሲን ምድረ በዳ ሊጓዙ ተነሱ፣ በራፊዲምም ሰፈሩ ህዝቡም ይጠጡ ዘንድ ውሃ አልነበረም። ህዝቡም ሙሴን ተጣሉት፣ የምንጠጣውን ውሃ ስጠን አሉት። ሙሴም ለምን ትጣሉኛላችሁ? እግዚአብሔርንስ ለምን ትፈታተናላችሁ? አላቸው። ህዝቡን በዚያ ስፍራ ውሃ ተጠሙ፣ እኛንና ልጆቻችንን ከብቶቻችንንም በጥማት ልትገድል ለምን ከግብፅ አወጣህን ሲሉ በሙሴ አንጎራጎሩ። ሙሴም ሊወግሩኝ ቀርበዋልና በዚህ ህዝብ ምን ላድርግ ብሎ ወደ እግዚአብሔር ጮኸ። እግዚአብሔር ሙሴን በህዝቡ ፊት እለፍ፣ ከእስራኤልም ሽማግሌዎች ከአንተ ጋር ውሰድ፣ ወንዙንም የመታህበትን በትር በእጅ ይዛሃት ሂድ። እነሆ እኔ በዚያ በኮሬ በአለት ላይ በፊትህ ቆማለሁ፣ አለቱንም ትመታለህ፣ ህዝቡም ይጠጣ ዘንድ ከእርሱ ውሃ ይወጣል አለው። ሙሴም በእስራኤል ሽማግሌዎች ፊት እንዲሁ አደረገ። ስለ እስራኤል ልጆች ክርክር እግዚአብሔር በመካከላችን ነውን ወይንስ አይደለም ሲሉ እግዚአብሔርን ስለተፈታተኑት የዚያን ስፍራ ስም ማሳ ደግሞ መሪባ ብሎ ጠራው። አማሌቅም መጥቶ ከእስራኤል ጋር በራፊዲም ተዋጋ። ሙሴም ኢያሱን ጎልማሶችን ምረጥልን ወጥተውም ከአማሌቅ ጋር ተዋጋ እኔ ነገ የእግዚአብሔርን በትር ይዤ በኮረብታ ራስ ላይ እቆማለሁ አለ። እያሱም ሙሴ እንዳለው አደረገ ከአማሌቅም ጋር ተዋጋ። ሙሴና አሮንም ሆርም ወደ ኮረብታው ራስ ወጡ። እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበረ፣ እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበረ። የሙሴ እጆች ግን ከብደው ነበረ። ድንጋይም ወሰዱ፣ በበታችም አኖሩ፣ እርሱም ተቀመጠበት። አሮንና ሆርም አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉት ነበረ። ፀሐይ እስክትገባም ድረስ እጆቹ ጠነከሩ። ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ። እግዚአብሔር ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለውና ይህን ለመታሰቢያዊ በመጽሐፍ ጻፈው በኢያሱም ጆሮ ተናገር አለው። ሙሴም መሰዊያን ሰራ፣ ስሙንም ያህዌ ነሲ ብሎ ጠራው እርሱም እጁን በእግዚአብሔር ዙፋን ላይ ስለጫነ የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይሁን አለ። ምዕራፍ 18 የምድያም ካህን የሙሴ አማት ዮቶር እግዚአብሔር ለሙሴና ለህዝቡ ለእስራኤልም ያደረገውን ሁሉ፣ እግዚአብሔርም እስራኤልን ከግብፅ እንዳወጣ ሰማ። በዚያን ጊዜም የሙሴ አማት ዮቶር መልሷት የነበረውን የሙሴን ሚስት ሲፓራን፣ ሁለቱንም ልጆቿን ወሰደ። ከእነርሱ የአንደኛው ስም ጌርሳም ነበረ፣ አባቱ በሌላ ሀገር ስደተኛ ነበርኩ ብሏልና። የሁለተኛው ስም አልአዛር ነበረ፣ የአባቴ አምላክ ረዳኝ፣ ከፈርዖን ሰይፍ አዳነኝ ብሏልና። የሙሴ አማት ዮቶርም ከልጆቹና ከሚስቱ ጋር በእግዚአብሔር ተራራ አጠገብ በምድረ በዳ ወደ ሰፈረ ወደ ሙሴ መጣ። ሙሴንም እኔ አማትህ ዮቶር ሚስትህም፣ ከእርሷም ጋር ሁለቱ ልጆቿ መተልንሃል አለው። ሙሴም አማቱን ሊገናኘው ወጣ፣ ሰገደም፣ ሳመውም፣ እርስ በርሳቸውም ደህንነታቸውን ተጠያየቁ። ወደ ድንኳንም ገቡ። ሙሴም እግዚአብሔር በፈርዖንና በግብፃውያን ላይ ስለ እስራኤል ያደረገውን ሁሉ በመንገድም ያገኛቸውን ድካም ሁሉ እግዚአብሔርም እንዳዳናቸው ለአማቱ ነገረው። ዮቶርም እግዚአብሔር ለእስራኤል ስላደረገው ቸርነት ሁሉ ከግብፃውያንም እጅ ስላዳናቸው ደስ አለው። ዮቶርም ከግብፃውያንና ከፈርዖን እጅ ያዳናችሁ ከግብፃውያንም እጅ ሕዝቡን ያዳነ እግዚአብሔር ይባረክ። ትዕቢት ባደረጉባቸው ነገር እግዚአብሔር ከአማልክቱ ሁሉ እንዲበልጥ አሁን አወቅኩ አለ። የሙሴ አማት ዮቶርም የሚቃጠል መስዋዕትንና ሌላ መስዋዕትን ለእግዚአብሔር ወሰደ። በእግዚአብሔርም ፊት ከሙሴ አማት ጋር እንጀራ ሊበሉ አሮን፣ የእስራኤልም ሽማግሌዎች ሁሉ መጡ። እንዲህም ሆነ በነጋው ሙሴ በሕዝቡ ሊፈርድ ተቀመጠ። ሕዝቡን በሙሴ ፊት ከጠዋት እስከ ማታ ድረስ ቆመው ነበረ። የሙሴም አማት በሕዝቡ ያደረገውን ሁሉ ባየ ጊዜ ይህ በሕዝቡ የምታደርገው ምንድን ነው? ሕዝቡ ሁሉ ከጠዋት ጀምሮ እስከ ማታ ድረስ በዙሪያ ቆመው ሳሉ አንተ ብቻህን ስለምን ተቀምጠሃል? አለው ሙሴ ማማቱን ህዝቡ እግዚአብሔርን ለመጠየቅ ወደ እኔ ይመጣሉ። ነገርም ቢኖራቸው ወደ እኔ ይመጣሉ፣ በዚህና በዚያ ሰው መካከል እፈርዳለሁ፣ የእግዚአብሔርንም ስርዓትና ህግ አስታውቃቸዋለሁ አለው። የሙሴ ማማት አለው፦ አንተ የምታደርገው ይህ ነገር መልካም አይደለም። ይህ ነገር ይከብድብሃልና፣ አንተ፣ ከአንተ ጋርም ያለው ህዝብ ትደክማላችሁ። አንተ ብቻህን ልታደርገው አትችልም። አሁንም እመክረሃለው፣ ቃሌን ስማ፤ እግዚአብሔርም ከአንተ ጋር ይሆናልና አንተ በእግዚአብሔር ፊት ለህዝቡ ሁን ነገራቸውንም ወደ እግዚአብሔር አድርስ። ስርዓቱንም ህጉንም አስተምራቸው። የሚሄዱበትንም መንገድ የሚሄዱበትንም መንገድ፣ የሚያደርጉትንም ስራ ሁሉ አሳያቸው። አንተም ከህዝቡ ሁሉ አዋቂዎችን፣ እግዚአብሔርን የሚፈሩትን፣ የታመኑ የግፍንም ረብ የሚጠሉትን ሰዎች ምረጥ። ከእነርሱ የሺህ አለቆችን፣ የመቶ አለቆችን፣ የሀምሳ አለቆችን የአስርም አለቆችን ሹምላቸው በህዝቡ ላይ ሁል ጊዜ ይፍረዱ። አውራውንም ነገር ሁሉ ወደ አንተ ያምጡት። ታናናሹን ነገር ሁሉ እነርሱ ይፍረዱ። እነርሱም ከአንተ ጋር ሸክሙን ይሸከማሉ፣ ለአንተም ይቀልሃል። ይህንንም ብታደርግ እግዚአብሔር እንዲሁ ቢያዝህ መቆም ይቻልሃል፣ ደግሞም ይህ ህዝብ ሁሉ በሰላም ወደ ስፍራው ይደርሳል። ሙሴም ያማቱን ቃል ሰማ፣ ያለውን ሁሉ አደረገ። ሙሴም ከእስራኤል ሁሉ አዋቂዎችን መረጠ። በህዝቡም ላይ የሺህ አለቆች፣ የመቶ አለቆች፣ የአምሳ አለቆች፣ የአስርም አለቆች አድርጎ ሾማቸው በህዝቡም ላይ ሁል ጊዜ ፈረዱ የከበደባቸውንም ነገር ወደ ሙሴ አመጡ ታናሹን ነገር ሁሉ ግን እነርሱ ፈረዱ ሙሴም አማቱን ሰደደው እርሱም ወደ ሀገሩ ተመለሰ ይላል የዛሬ ንባባችን ይህንን ይመስል ነበረ ቲክቶክ እና ቴሌግራም ላይ ማታ ሶስት ሰዓት ላይቭ እንገናኝ የእግዚአብሔርን ጸጋ እንከፋፈል መልካም ጊዜ